ሰላም እንዴት ናችሁ? እስኪ ይሄን ቪዲዮ ን ሸር አድርጉልኝ ማለት ነው፣ ሸር አድርጉልኝ። ከዚህ ምስሉ ላይ የምታዩት ብስራት ትባላለች። ኢትዮጵያ ቤተሰቦች የሚያውቁት ይሄ ፓስፖርት ስሟ ነው። ሙስተ ከናቷ ነው ስሙት። ባህሬን ላይ አብረን አንድ ጃሳ ቤት ነበርና አብረን ነበር የምንኖረው። እኔ ወደ ኢትዮጵያ ስመጣ እሷ ቀረች እዛ ማለት ነው። እና በቅርብ ሁሉ እናወራለን ነገር ግን ዛሬ ከእናቷ ልጅ አረፈች ብላ ደወለችልኝ። ልጅ አረፈች። የልጅን ሬሳ በፈጠራቸው በማ በምታምኛው አምላክ ድምፅ ሆኝኝና የልጅ ሬሳ ኢትዮጵያ ይምጣለኝ ብላለኝ። ዛሬ እሷ እምባዜዳ ነበር፣ እዚ ኢትዮጵያ ውስጥ ማለት ነው። እምባዜ አዲስ አበባ ነው ያለችው። ወይም ከዛ በኋላ መታ ደግሞ ከራሷ ከእናቲቱ ተወስማታላችሁ። እና በስደት ለፍታ ለፍታ በስደት ቀረች ጊዜ

ወደቻን ቻናሌ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንደምን አላችሁ እንደምን ከርማችኋል ሙስሊም እህት ወንድሞቼ ኢድ እንዴት ነበር በእያላችሁበት አላ ጠብቃችሁ እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ እያልኩኝ መግቢያ ላይ እንዳስደመጥኳችሁ አንዲት እናት እባካችሁ የልጄን አስክሬን ተባብራችሁ ላኩልኝ ልጄን አስክሬን አለየው በአካል ማየት ባልታደል እያለች ልመና ላይ ናት። እንግዲህ ሁላችሁም ልትተባበሯት ይገባል ማለት ነው። ነገር ግን በየቀኑ በየጊዜው የኛ ልጆች አለቁ። በየጊዜው ማንኛችንም ብንሆን ከስደት እየተማርን አይደለንም ማለት ነው። እጅግ በጣም ያማል፣ በጣም ያሳዝናል። እኔ በጣም ልቤ ስብር ያለው አስቡት እኛ ለአንድ እህታችን ልባችን እንደዚህ የተሰበረ እናት ደግሞ ምን ያክል ልቧ እንደሚሰበር ከመሰበር በላይ ቃል ቢኖረው ለእናት አይገልጸውም ማለት ነው። አንድ ልጇን ስታጣት ያውን፣ በሰው ሀገር በናፍቆት ልጄ ዛሬ ትመጣለች፣ ነገ ትመጣለች እያለች በር በር እያየች ነገር ግን ልጇ ሳትመጣ በሰው ሀገር ቅርታለች። እንደ ሻማ ቀልጠን በናፍቆት በእንግልት ታመን ታመምን ሳንል ታመን ሀኪም ቤት እንሂድ ሳንል ህመማችንን በውስጣችን ይዘን እንሻላ ነገ እንድናለን እንሻላ ከነገ ወዲያ እንድናለን እያልን ነገር ግን ህመማችንን ሳንድን ደግሞ ቤተሰቦቻችንም ጋር ሳንገናኝ የምንቀር ስንቶች አለን እጅግ በጣም ብዙ እህቶች አለን እንደ ወጣን የምንቀር ከእንደዚህ አይነት ተግባር ከእንደዚህ አይነት ወቶ ከመቅረት አላህ ይጠብቀን ሁላችሁም በምታምኑት በየ ሃይማኖታችሁ ጸሎት አድርጉ፣ ዱዓ አድርጉ። ወጥቶ ከመቅረት አላህ ይጠብቀን። ሀቂቃ በጣም ያማል ቤተሰብ። እኛም በጉጉት በናፍቆት እየጠበቅን እነሱም በጉጉት በናፍቆት እየጠበቁን፣ ነገር ግን እኛ እንደወጣን ስንቀር እጅግ በጣም ያማል። ስንቶቻችንም በሽተኛ ሆነን ያርጋ ቁራኛ ሆነን ሰው የማያይን ሚዲያ ወጥቶ ሰውን መጠየቅ የማናቅ ሚዲያ ወጥተን ሰውን ለመጠየቅ የምንፈራ እጃችን ላይ አምስት ሳንቲም ሳይኖሩ ሐኪም ቤት መሄጃ የሌለው መኖር ሐኪም ቤት ራሱ መሄጃ ሳንቲም ሳይኖረን ለቤት ሰብረርተን ብቻችንን ቤት ተኝተን ፈጣሪያችንን የምንለምን ስንት ነን? ለራሳችን ሳይኖረ ለሰው የምናደርገ ስንት ነን? ነገር ግን ይህን ሁሉ ስቃይ ይችለን ይህን ሁሉ መከራ ችለን ግን በሰው ሀገርም ላይ የመቅረቱ እድል በጣም ከፍተኛ ነው። ከእንደዚህ አይነት ግን አላህ ስብሓን ወታላ እየጠበቃችሁ እንጃ። እኔ ልቤ ተሰበረ። በተለይ ደግሞ እናት ሰምታ ልጄ እኮ ሞታለች፣ አስባችሁታለ? እናት ራሷ ልጄ ሞታለች ስትል ከእናት አንደበት ሲሰማ ለእናት እኮ እንኳን የልጇ ሞት አይደለም የልጇ እንቅልፍ እኮ ያሳሳታል። ልጇ ተኝቶ እስከሚነሳ ድረስ ራሱ ስንት ጊዜ ነው የምታየው? እንኳን አይደለም ሞተች ልሺ፣ እንኳን አይደለም ላትመለስ ሄደች ተብላ። እህቶች ይዋካችሁ፣ ራሳችሁን ጠብቁ። ራሳችሁን ከምንም በላይ ጠብቁ። ትንሽ አመም ሲያደርጋችሁ ሐኪም ቤት ሄዱ። እያመማችሁ ዝም ብላችሁ ዛሬ ሄድናለሁ ነገ ድናለሁ እያላችሁ ራሳችሁን አደርጋ ላይ አትጣሉ፣ ባካችሁ ድሆቼ። እንደ ሻማ ቀልጣችሁ ለእናንተ ጨልሞ ለሰው እያበራችሁ እናንተ እንደ ውሃይ እንደ ጨው እየሟሟችሁ ለሰው ግን የደረጃ መሰላል የትልቅ ደረጃ መድረሻ መወጣጫ ሆናችሁ መጨረሻችሁ ደስታ መሆን ሲገባው ወጥቶ መቅረት ጠባካችሁ ህቶች የራሳችሁን ጠብቁ። ሆነን ልጅ ሆነን አረብ ሀገር ስንመጣ ይሄ ደግሞ አረብ ሀገር በሰራን ቁጥር ልክ እንደዚህ ነው የምንሆነው። ይህንን ነገር በቀላል አይተሽ እንዳታልፊው በደንብ እንድታስተው የምፈልገው ነገር አንቺ እዚህ ጋ ራስሽን ካልጠበቅሽ ምን እንደሚገጥምሽ ነው። እንደዚህ ሆነሽ የምታምሪ ጽጌሬዳ አበባ መስለሽ፣ እንደዚህ ነጭ ፎጣ የመሬት ማጽጃ ነው ይሄ። እንደዚህ አይነት አዲስ ወጣት ልጅ መጥተሽ እዛ እንደዚህ አይነት ሰው ትሆኛለሽ። ይሄ ኦረዲ ጥቅም የለውም፣ ከአገልግሎት ውጭ ነው። ይሄ ይጣላል፣ ምክንያቱም ከጥቅም ውጭ ስለሆነ። በዚህ ነው የሚገለገለው፣ ይሄኛው ወደ ቆሻሻ መጣያ ነው። ይሄ የመጀመሪያው። ሁለተኛው ደግሞ የኔና የአንቺ መጨረሻ ከዚህ ወደዚህ። አሁን ደግሞ ቀጣዩን ላሳይሽ። ይሄም ራሱ ሞልውያው ነው እንደምትመለከችው የመሬት ማጽጃ ነው። አብዛኞቻችሁ ታውቁታላችሁ። አንቺ ወጣት ሆነሽ ስትመጭ እንደዚህ ምታምሪ እንደዚህም ሙልት ያልሽ ጽድት ያልሽ ነበርሽ። ከዛ አረብ ሀገር ከመጣሽ በኋላ ከሶፋ ሶፋ ከአልጋ አልጋ ስታንፏቅቂ ምግብ ሳትበይ፣ ውሃ ሳጥጭ፣ ራስሽን ትሪት ሳታርጊ፣ ቤት ውስጥ ያሉ ፍራፍሬዎችን ሳትጠቀሚ፣ ሴትዮዋ ምንትለኛ ልች እያልሽ እየፈራሽ፣ ቤት ውስጥ ካሜራ ላልሽ እየፈራሽ ሳትበይ ስሰሪ እንደዚህ ስታምሪ የነበርሽ ውሃ ልጅ ወደዚህ ትቀየር ያለሽ፣ ይሄ ማለት ይሄኛው ነው። ይሄ አዲስ ሆኖ ወጣት ሆነሽ፣ ይሄ ደግሞ እራስሽን ባለመጠበቅ እንደዚህ አይነት ሰው ትሆኛለሽ። ያ ማለት ጉልበትሽ ያልቅና ልክ እንደዚህ ትሳሳለሽ፣ አቅም ታጫለሽ። በሆነው ባልሆነው አቅም ያንስሻል። ከዚህ ደግሞ ወደዚህኛው ትይዛለሽ። ይሄ ይሄ ማለት ይሄ ነው። ይኸውልሽ አንደኛው ይሄ ነው፣ ሁለተኛው ይሄ ነው፣ ይሄ ደግሞ ሶስተኛው። በነገራችን ላይ ይሄ ምሳሌ በጣም ነው የተመቸኝ፣ ምክንያቱም ምን ያክል ልጅቷ የእኛ ህይወት ምን ያክል እንደተረዳችው፣ ምን ያክል እኛ በሰው ሀገር መልካችን፣ እድሜያችን፣ ጉልበታችን እንደሚያልቅ በጣም በጣም እንደተረዳችሁ ተመልከቱ። ስንመጣ ምን ያክል ነበረን? ልጅ ነን፣ ጉልበት አለን፣ ውበት አለን፣ ቆንጆዎች ነን። እዚህ ጋ ግን ስንገረድ ኑረን ስንለፋ ኑረን መጨረሻችን ምን እንደሚሆን ማለት ነው። እጅግ በጣም የተመቸኝ ቪዲዮ ነው ማለት ነው። ሁላችሁም እንደሚመቻችሁ ተስፋ አድርጋለሁኝ። የሁላችንም ነን። ስለዚህ ሳይመሽብን ሁላችንም እንንቃ። ይሄ የማንቂያ ደውል ነው። ሁላችንም መንቃት ይኖርብናል። እንግዲህ ትምህርት እንደምትወስዱበት ተስፋ አድርጋለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያድርጉ። ላይክ ሼር እያደረጋችሁ ይህም ቪዲዮ እስከ መጨረሻው ተከታተሉ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እየተራብን ሳንበላ እየተጠማን ሳንጠጣ እየታመመን ሐኪም ቤት ሳንሄድ ያጠራቀም ነውንብር የምንደሰትበት ያድርገን መጨረሻችን አምሮ መልፋት ብቻ ሳይሆን ደግሞ የደስታ ደረጃ ላይ የምንደርስ እያደገ